ፍሬድሪኮ ቫልቬርዴ ጉዳት እንዳጋጠመው ሪያል ማድሪድ አስታውቀዋል። ትናንት ምሽት ሪያል ማድሪድ ከሜዳ ውጪ በላሊጋው ከራቫካኑ ጋር ጨዋታቸውን አድርገው ዜሮ ለዜሮ በሆነ አቻ ውጤት ማጠናቀቃቸው ይታወሳል። ታዲያ በዚህ ጨዋታ ኡራጋዊ የመሃል ሜዳ ኮከብ ተጫዋች የሆነው ፍሬድሪኮ ቫልቬርዴ በቀኝ እግሩ ላይ ጡንቻው ላይ ጉዳት እንዳጋጠመው ክለቡ ሪያል ማድሪድ በዛሬው እለት አስታውቋል። ይህ ኡራጋዊ ተጫዋች ታዲያ ይህንን ጉዳት ተከትሎ ለቀጣዮቹ አስር ቀናት ከሜዳ እንደሚርቅ ነው እንግዲህ በ መግለጫው የተገለጸው። ሞርጋን ሮጀርስ በአስቶን ቪላ ቤት ዛሬ በይፋ ኮንትራቱን አራዝሟል። እንግሊዛዊ የ ሀያ ሶስት አመት ወጣት ተጫዋች የአስቶን ቪላው ኮከብ ሞርጋን ሮጀርስ እንግዲህ በክለቡ የሚያቆየውን የስድስት አመት አዲስ ኮንትራት ነው ዛሬ መፈራረም የቻለው። ተጫዋቹ በክረምት የዝውውር መስኮት በበርካታ የእንግሊዝ እንዲሁም ከእንግሊዝ ውጭ ባሉ ክለቦች ቢፈለግም ቆይታውን በዛው በቪላ ቤት ማድረግ ችሏል። ይህ ተጫዋች ታዲያ በዛሬው ዕለት ተጫዋች ለቀጣዮቹ ስድስት አመታት በቪላ ፓርክ የሚያቆየውን ኮንትራት ተፈራርሟል። እስከ 2031 ድረስ የሚያቆየውን ኮንትራት ነው የተፈራርመው። ይህ ተጫዋች በዚኛው የውድድር ዘመን እንግዲህ በ11 የፕሪምየር ሊግ ጨዋታ አንድ ግብ ሲያስቆጥር ሁለት ለግብ የሚሆን ኳሶችን አመቻችቶ አቀብሏል። ተጫዋቹ እንግዲህ በቪላ ቤት የረዥም ጊዜ እቅድ እንደሆነም ተነግሯል። የሌላ ሀገር ዳኛ ያስፈልገናል ሲሉ ማሪዚዮ ሳሪ ተናግረዋል። የላዚዮ ዋና አሰልጣኝ ማሪዚዮ ሳሪ ትናንት ምሽት በኢንተር ሚላኑ ሁለት ልባዶ ከተሸነፉ በኋላ በዳኞች ላይ ያላቸውን ቅሬታ ያሰሙ ሲሆን በጣሊያን ዳኞች ላይ ያላቸው እምነት ከትላንቱ ጨዋታ በኋላ መሟጠጡን ተናግረዋል። ወይም ደግሞ እንግዲህ ከዚህ በኋላ በጣሊያን ዳኞች ላይ እምነት የለኝም ሲሉ ነው የተናገሩት። ኢንተር ሚላን ማሸነፍ ይገባዋል፣ ሜዳ ላይ የትኛውም ዳኛ ቢሆን የማሸነፍ አቅም ነበረው ካሉ በኋላ ነገር ግን የሌላ ሀገር ዳኞችን መምጣት ያለብን ጊዜ ላይ የደረስን ይመስለኛል ሲሉ ማሪዚዮ ሳሪ ተናግረዋል። አክለውም በጣሊያን ውስጥ ደረጃውን የሚያሟላ ዳኛ አልተመለከትኩም፣ የምሽቱን ጨዋታ የመሩትም ዳኛው ልክ እንደዚሁ ናቸው ሲሉ አስተያየታቸውን ሰጥቷል ተገልጧል። አሰልጣኝ ማሪዚዮ ሳሪ የባርሰሎናው ተጫዋች ማርክ ካሳዶ ጉዳት አጋጥሞታል። የባርሰሎና የማልሜዳ ተጫዋች ማርክ ካሳዶ ጉዳት እንዳጋጠመው ተነግሯል። ትላንት ምሽት በስፔን ላሊጋ መርሃ ግብር የካታላኑ ክለብ ባርሴሎና ከሜዳ ውጪ ሴልታ ቪጎን አራት ለሁለት በሆነው ውጤት ማሸነፉ አይዘነጋም። በጨዋታው ቋሚ አሰላለፍ ውስጥ የተካተተው ስፔናዊ አማካይ ማርክ ካሳዶ ጨዋታው ከመጀመሩ አስቀድሞ ጡንቻው አካባቢ በተሰማው የህመም ስሜት ምክንያት ከጨዋታው ውጪ ሆኗል። ይህንን ተከትሎ አሰልጣኝ ሀንስ ዲተር ፍሊክ በምትኩ ዳኒ ኦልሞን ማሰለፋቸው ምሽቱን ይታወሳል። ማርክ ካሳዶ በዛሬው እለት የሕክምና ምርመራ እንደሚደረግለትም ተነግሯል። የሰሜን ለንደኑ ክለብ ቶተናም ብራዚሊያን የ24 ዓመት የሪያል ማድሪድ ተጫዋች ሮድሪጎን የማስፈረም ፍላጎት እንዳላቸው ባለፉት ጊዜያት በስፋት ሲዘገብ እንደነበረ ይታወሳል። ታዲያ ፊቻቼ ዛሬ በዘገባው እንዳስነበበው ከሆነ ስፖርሶች ሮድሪጎን ለማስፈረም ያላቸውን ፍላጎት አጠናክረው የቀጠሩ ሲሆን ሎስ ብላንኮቹ ከዝውውሩ የሚፈልጉትን ሰባ ሚሊዮን ፓውንድ ለመክፈል ዝግጁ መሆናቸውም ነው የተዘገበው። አሰልጣኝ ቶማስ ፍራንክ እንግዲህ በዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ተገልጿል።